የሐዋርያው ጳውሎስ መልእክት ወደ ጢሞቴዎስ ሁለተኛ መግቢያ በገጽ 1835 ላይ መልእክታት ምጋቤ የሚለውን ይመልከቱ። ጸሐፊው መልእክቱ የጻፈበት ጊዜና ቦታ ጳውሎስ በ62-63 ዓ ም ከሮም እስር ቤት ከተለቀቀ በኋላና የሐዋርያ ሥራ ምዕራፍ 28 የመጀመሪያውን የጢሞቴዎስን መልእክትና የቲቶን መልእክት ከጻፈበት ከአራተኛው ሐዋርያዊ የወንጌል ጉዞ በኋላ በንጉሠ ነገሥት ኔሮ ዘመነ መንግስት በ66 እስከ 67 ዓመተ ምህረት በድጋሚ ታስሮ ነበር። ሁለተኛ ጢሞቴዎስንም የጻፈው በዚህ ጊዜ ነበር። ጳውሎስ በመጀመሪያው እስራቱ ወቅት ቤት ተከራይቶ ይኖር ነበር፣ የሐዋርያት ምራፍ 28 ቁጥር 30፣ በሁለተኛው ግን ከምድር በታች ባለ ቀዝቃዛ እስር ቤት ውስጥ ምራፍ 4 ቁጥር 13፣ እንደ ማንኛውም ወንጀለኛ በሰንሰለት ታስሮ ተንገላቷል፣ ምራፍ 1 ቁጥር 16፣ ምራፍ 2 ቁጥር 9። ጓደኞቹ የት እንደታሰረ እንኳ ለማወቅ ከፍተኛ ችግር ገጥሟቸው ነበር። ምዕራፍ 1 ቁጥር 17 ሐዋርያው በእርሱ አማካይነት መስራት የሚገባውን ሥራ እንደተጠናቀቀ እና የሕይወቱ ፍጻሜ እንደቀረበ አውቋል። ምዕራፍ 4 ቁጥር 6 እስከ 8 የተጻፈበት ዓላማ ጳውሎስ ለጢሞቴዎስ ይህንን መልእክት እንዲጽፍ ያደረጉት ሦስት ምክንያቶች ነበሩ። አንደኛ፣ ጳውሎስ ብቸኛ ሆኖ ኖረ። ፊሊጎስና ሄርዋጊኖስ በኤስያ አውራጃ ያሉት የሥራ ጓደኞቹ ሁሉ ምራፍ 1 ቁጥር 18 ዴማስም ምራፍ 4 ቁጥር 10 ትተውት ሄደዋል። ቂርቂስ ቲቶና ቲኪቆስም ባጠገቡ አልነበሩም። ምራፍ 4 ቁጥር 10 እስከ 12 ከእርሱ ጋር የነበረው ሉቃስ ብቻ ነው። ምራፍ 4 ቁጥር 11 ጢሞቴዎስ ልጁ አባቱን እንደሚያገለግል ከጳውሎስ ጋር ሆኖ ያገለግል። ፊልጵስዎስ ምራፍ 2 ቁጥር 22 አንደኛ ቆሮንቶስ ምራፍ 4 ቁጥር 17 መልከቱም የጳውሎስ የሥራ ባልደረባ ሮሜ ምራፍ 16 ቁጥር 21 ነበር። ጳውሎስ ስለ እናንተ ደህንነት ከልብ የሚገደው እንደ እርሱ ማንም የለኝም በማለት መስክሮለታል። ፊልጵስዎስ ምዕራፍ 2 ቁጥር 20 ጳውሎስ ጢሞቴዎስን ከመናፈቁ የተነሳ በአስቸኳይ ወደ እርሱ እንዲመጣ ምዕራፍ 1 ቁጥር 4 2 ጊዜ ጠይቆታል። ምዕራፍ 4 ቁጥር 9ና 21 ስለ ጢሞቴዎስ በበለጠ ለማወቅ ከአንደኛ ጢሞቴዎስ መግቢያ የመልእክቱ ተደራሲ የሚለውን ይመልከቱ። ሁለተኛ ጳውሎስ በኔሮ ዘመን ከነበረው ስደት የተነሳ ስለ ቤተ ክርስቲያን በጣም ይጨነቅ ነበር። ጢሞቴዎስ የወንጌል አደራ እንዲጠብቅ ምዕራፍ 1 ቁጥር 4 በእርሱም እንዲጸና ምራፍ 3 ቁጥር 14 የስብከት አገልግሎቱን እንዳያቋርጥና ምራፍ 4 ቁጥር 2 አስፈላጊ ከሆነ ስለ ወንጌል መከራን እንዲቀበል ይመክረዋል፣ ምራፍ 1 ቁጥር 8 ምራፍ 2 ቁጥር 3። ሶስተኛ፣ በጢሞቴዎስ በኩል ለኤፌሶን ቤተክርስቲያን መጽሐፍ ፈልጓል። የምዕራፍ 4 ቁጥር 22 ማብራሪያ ይመልከቱ። አስተዋጽኦ አንደኛ መግቢያ ምራፍ 1 ከቁጥር 1 እስከ 4። ሁለተኛ ጳውሎስ ለጢሞቴዎስ መጨነቁ ምራፍ 1 ከቁጥር 5 እስከ 14። ሶስተኛ ጳውሎስ የነበረው ሁኔታ ምራፍ 1 ከቁጥር 15 እስከ 18። አራተኛ ለጢሞቴዎስ የተሰጠ ልዩ መመሪያ ምዕራፍ ሁለት ሀ ለትዕግሥት የቀረበ ጥሪ ምዕራፍ ሁለት ከቁጥር 1 እስከ 13። ለከአጉል ክርክር እንዲርቅ የተሰጠ ማስጠንቀቂያ ምዕራፍ ሁለት ከቁጥር 14 እስከ 26። አምስተኛ ስለ መጨረሻው ዘመን የተሰጠ ማስጠንቀቂያ ምዕራፍ 3 ሀ የሚያስጨንቁ ዘመናት ምዕራፍ 3 ከቁጥር 1 እስከ 9። ለዘመናቱን የሚዋጊያ ዘዴዎች ምዕራፍ 3 ከቁጥር 10 እስከ 17። ስድስተኛ የጳውሎስ የስንብት ንግግር ምዕራፍ 4 ከቁጥር 1 እስከ 7 ሀ ቃሉን እንዲሰብክ የሰጠው ትእዛዝ ምራፍ 4 ቁጥር 1 እስከ 5 ለየጳውሎስ የድል ተስፋ ምራፍ 4 ቁጥር 6 እስከ 8 ሰባተኛ የመጨረሻ ሰላምታ ምራፍ 4 ቁጥር 9 እስከ 22 ምራፍ 1 ቁጥራን በክርስቶስ ኢየሱስ በሚገኘው የሕይወት ተስፋ ሐዋርያት የተሾሙት ለሚቀበሉ ሁሉ የዘላለም ሕይወት በነጻ የሚሰጥ መሆኑን ለማስተማር ለመስበክ በመሆኑ ጳውሎስ ሐዋርያ ሆኖ የተመረጠው ይህንን ተስፋ ዕዳር ለማድረስ ነው ሐዋርያት ልዩ በሆነ ሁኔታ ከራሱ ከክርስቶስ አገልግሎት የተቀበለውን ማለት ነው። የማርቆስ ወንጌል ምዕራፍ 6 ቁጥር 30፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1፣ ዕብራውያን ምዕራፍ 3 ቁጥር 1 ን ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 2 ለተወዳጁ ልጄ ለጢሞቴዎስ የአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ። ጸጋ ሰላም የዮናስ ምዕራፍ 4 ቁጥር 2፣ የዮሐንስ ምዕራፍ 14 ቁጥር 27 ምዕራፍ 20 ቁጥር 19 የቀላትያ ምዕራፍ 1 ቁጥር 3 የኤፌሶን ምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 3 በጸሎቴ እግዚአብሔርን አመሰግናለሁ የፊልጵስዩስ ምዕራፍ 1 ቁጥር 3 እስከ 4 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 4 እምባህን እያስታወሱ ጳውሎስ ወደ መቄዶንያ ለመሄድ በተነሳ ጊዜ ጢሞቴዎስ ሲሸኘው እምባው ሳያፈስ እንዳልቀረ ያሳያል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይህን አፍቃለሁ ምዕራፍ 4 ቁጥር 9 እና 21ን ይመልከቱ። ምዕራፍ 1 ቁጥር 5 በአያትህ በሎይድ በእናትህ በኢዮኒቃ በሐዋርያት ሥራ 10 ምዕራፍ 16 ቁጥር 1 ላይ ተጽፎ እንደምናነበው የጢሞቴዎስ እናት አይሁዳዊ ክርስቲያን ነበረች። በዚህ ስፍራ ደግሞ አያቱ ክርስቲያን እንደነበረች ተገልጿል። አባቱ ግን ግሪካዊ ነው፣ እንዲሁም አማኝ አልነበረም። የሐዋርያት ሥራ ምዕራፍ 16 ቁጥር 1። ምናልባትም ያልተገረዘው በዚህ ምክንያት ነው። ምዕራፍ 1 ቁጥር 6 በእጆቼ መጫን ጳውሎስ የመንፈስ ቅዱስ ስጦታ በእርሱ አማካይነት ለጢሞቴዎስ የተላለፈበት የእግዚአብሔር መሳሪያ ነበር። የአንደኛ ጢሞቴዎስ ምራፋን ቁጥር 18 ማብራሪ መልከቱ። የእግዚአብሔርን ስጦታ እንድታቀጣጥል፣ መንፈሳዊ ስጦታዎች በአጠቃቀም ሂደት የሚያድጉ እንጂ እንዲሁ አድገው የሚሰጡ አይደሉም። ምራፋን ቁጥር 7 እግዚአብሔር የፍርሃት መንፈስ አልሰጠንምና፣ የጢሞቴዎስ ትልቁ ችግር ድፍረት ማጣቱ ነበር። አንደኛ ቆሮንጦስ ምራፍ 16 ከቁጥር 10 እስከ 11 አንደኛ ጢሞቴዎስ ማቴዎስ ምራፍ 4 ከቁጥር 12ን ይመልከቱ። ምራፍ 1 ቁጥር 9 ከእቅዱና ከጸጋው የተነሳ ያዳንን ወደ ቅዱስ ሕይወት የጠራን እርሱ ነው። ድነት በእግዚአብሔር ዕቅድና በልጁ በኢየሱስ ክርስቶስ ነፃ ስጦታ የሚገኝ እንጂ በሰው ጥረት ላይ የተመሠረተ አይደለም። ሮሜ ምራፍ 3 ቁጥር 28፣ ኤፌሶን ምራፍ 2 ከቁጥር 8 እስከ 9፣ ቲቶ ምራፍ 3 ቁጥር 5ን ይመልከቱ። ከዘላለም ከዘመናት በፊት እግዚአብሔር የጠፉትን ለማዳን ያቀደው ከዘላለም በፊት ነው። ኤፌሶ ምራፍ አንድ ቁጥር 4፣ 1ኛ ጢሞቴዎስ ምራፍ 1 ቁጥር 20፣ ራይ ምራፍ 13 ቁጥር 8ን ይመልከቱ። ምዕራፍ 1 ቁጥር 11 የምስራች ነጋሪና ሐዋርያ የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 12 እስከዚያች ቀን የፍርድ ቀን ለማለት ነው። ምዕራፍ 1 ቁጥር 13 በክርስቶስ ኢየሱስ ባለ እምነት ፍቅር ከክርስቶስ ጋር ኅብረት በማድረግ የሚገኝ እምነትና ፍቅር ማለት የክርስቲያናዊ እምነት ፍቅር ማለት ነው። አንደኛ ጢሞቴዎስ ምራፍ 1 ቁጥር 14ን ይመልከቱ። የጤናማ ትምህርት የቲቶ ምራፍ 1 ቁጥር 9ን ማብራሪያ ይመልከቱ። ምራፍ 1 ቁጥር 14 የተሰጠህን መልካሙን አደራ ወንጌል ነው። ጳውሎስ በአንደኛ ጢሞቴዎስ ምራፍ 6 ቁጥር 20 ላይም ተመሳሳይ ትእዛዝ ይሰጣል። ምራፍ 1 ቁጥር 15 በኤስያ አውራጃ ጢሞቴዎስ በዛሬቱ የቱርክ ግዛት በምዕራቡ ክፍል በምትገኘው የቀድሞዋ የእስያ አውራጃ ከተማ በሆነችው በኤፌሶን ይገኝ ነበር። ሁሉ ብዙ ሰው እንደተተወ ለማመልከት የገባ ነው። ፊልጎስና ሄርዋጌኔስ ስለ እነዚህ ሁለት ሰዎች የሚታወቅ ነገር የለም። ምዕራፍ 1 ቁጥር 16 ሄኔሲፎሩ እርሱና ቤተሰቡ የኤፌሶን ነዋሪዎች ሳይሆኑ አይቀሩም። ቁ 18 ምዕራፍ 4 19 ምዕራፍ 1 17 ሮም መግቢያውን ይመልከቱ። እንዲሁም ቁጥር 8 ምዕራፍ 2 ቁጥር 9ን ይመልከቱ። ምዕራፋን ቁጥር 18 በዚያች ቀን በፍርድ ቀን ማለት ነው። በኤፌሶን የቱን ያህል እንዳገለገለኝ በሦስተኛውም ወይም በአራተኛውም የጳውሎስ የወንጌል ጉዞ ወቅት ማለት ነው። አራተኛው የጳውሎስ ጉዞ የሚለውን ገጽ 1841 ላይ ይመልከቱ። ምዕራፍ ሁለት ቁጥር አንድ ልጄ የአንደኛ ጢሞቴዎስ ምራፋን ቁጥር ሁለት ማብራሪያ ይመልከቱ። ምራፍ ሁለት ቁጥር ሁለት ብዙም ምስክር ፊት በሶስቱ የጳውሎስ የወንጌል ጉዞዎች ጢሞቴዎስ ደጋግሞ የሰማውን የጳውሎስን ስብከቶችና ትምህርቶች ያመለክታል። ምራፍ ሁለት ከቁጥር ሶስት ከስድስት ጢሞቴዎስ እንዲከተላቸው ጳውሎስ የሰጠው ሶስት ምሳሌዎች፣ አንደኛ፣ አለቃውን ለማስደሰት የሚፈልግ ወታደር፣ ሁለተኛ፣ የውድድሩን ሰዓት የሚከተል ሯጭ፣ ሶስተኛ፣ ተግቶ የሚሰራ ገበሬ። ዳፍ 2 ቁጥር 6 ከሰብሉ ለመጠቀም እንደ መጀመሪያዎቹ ሁለቱ እንደ ወታደር ቁጥር 3 ከ4ና እንደ ሯጭ ቁጥር 5 ከዚህ የምንማረው መሰረታዊ ትምህርት ከልብ የሚደረጉ ጥረቶችን እንደሚያሸልሙ ነው። ይህም ሽልማት በገንዘብ የሚተመን ስጦታ ብቻ ሳይሆን በወንጌል ኃይል የተለወጠ ሕይወት በማየት የሚገኝ ደስታ ነው። ምራፍ 2 ቁጥር 8 ከሙታን የተነሳውን ከዳዊት ዘር የሚሆነውን የክርስቶስን ትንሣኤ አምላክ መሆኑን ከዳዊት ዘር መምጣቱ ደግሞ ሰው መሆኑን ያሳያል። ሁለቱንም የወንጌል መሠረታዊ እውነቶች ናቸው። ክርስቶስ አምላክ እንደመሆኑ መጠን ሞቱ እጅግ በጣም ከፍ ያለ ዋጋ አለው። ሰው እንደመሆኑ መጠን ደግሞ በእኛ ምትክል ሊሆን ችሏል። ምራፍ 2 ቁጥር 9 እንደ ወንጀለኛ እስከ መታሰር ድረስ ጳውሎስ የሚገደልበትን ቀን እንደሚጠባበቅ ግልጽ ነው። ምራፍ 4 ቁጥር 6ን ይመልከቱ። ምራፍ 2 ቁጥር 10 በክርስቶስ ኢየሱስ የምራፍ 1 ቁጥር 3 ማብራሪያ ይመልከቱ። ከዘላለም ክብር የድነት የመጨረሻው ውጤት ነው። ለተመረጡት ስል ሁሉንም በመታገዝ እጸናለሁ አምነው የእግዚአብሔር ምርጦች ስለሚሆኑት ድነት ከሆነ ማናቸው መከራ ይህን ያህል ሊከብድ አይችልም። ምዕራፍ 2 ቁጥር 11-13 ይህ የክርስቲያኖች የመጀመሪያው መዝሙር ሳይሆን አይቀርም። ጳውሎስ ለማስተማር የፈለገው ነጥብ የክርስቶስ መሰቃየት ክብሩን የሚያጎናጽፍ መሆኑን ነው። ምዕራፍ 2 ቁጥር 11 የሚለው ቃል የታመነ ነው፤ የአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ማብራሪያ መልከቱ። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። የግሪኩ አገላለጽ ከክርስቶስ በመስቀል ላይ ስለ እኛ በሞተ ጊዜ እኛ ከእርሱ ጋር መሞታችንን ያሳስባል። ከዚህም የተነሳ ከእርሱ ጋር ለዘላለም የመኖር ዋስትና ተሰጥቶናል። ምዕራፍ 2 ቁጥር 12 ብንጸና እንነግሳለን በትዕግሥትና በታማኝነት ጸንቶ በመከራና በፈተና ውስጥ ማለፍ ክርስቶስ በሚገለጥበት ጊዜ ሽልማት ያሰጣል። ብንክደው ማቴዎስ ምዕራፍ 10 ቁጥር 33ን ይመልከቱ። ምዕራፍ 2 ከቁጥር 14-18 ላይ ካሉት ቃላት የምንረዳው በዚህ ስፍራ የተጠቀሰው የኑፋቄ ትምህርት የመጀመሪያው የንቱስታውያን ትምህርት ሲሆን በአንደኛ ጢሞቴዎስና በቲቶ መልእክት ከተጠቀሰው ጋር ተመሳሳይ ነው። የአንደኛ ጢሞቴዎስ ምዕራፍ 1ን ከቁጥር 3 እስከ 11 ማብራሪያ እንዲሁም ከአንደኛ ዮሐንስ መግቢያ ላይ ኖስቲሳውያን ትምህርት የሚለውን ይመልከቱ። የዚህን ኑፋቄ ትምህርት ሁለት መሪዎች ሄሜኔዎስ አንደኛ ጢሞቴዎስ ምዕራፍ 1ን ቁጥር 20ን ይመልከቱ እና ፊልጦስ ውስጥ የአካለ ትንሣኤን በመካድ ምናልባትም ትንሣኤ የሚሆነው በመንፈስ ነው ይሉ ይሆናል። ይህ አይነቱ ስህተት በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 12 19 ላይም ተጠቅሶ ይገኛል። የኖትስታውያን ትምህርት ትንሣኤን ቃል በቃል ሳይሆን በተዘዋዋሪ ትርጉም ነው የሚፈቱት። ምዕራፍ 2 15 የእምነት ቃል ወንጌልን ማለት ነው ጥረት አድርግ ምራፍ 4 ቁጥር 9 እና 21 እንደሚመልከቱ ምራፍ 2 ቁጥር 19 ማህተም ያለበት ቤተክርስቲያን የእግዚአብሔር ናት እርሱም በሚያስተማምን ሁኔታ ይጠብቃታል። የኤፌሶን ምራፍ 1 ቁጥር 13 ማብራሪያ እንደሚመልከቱ የማይነቃነቅ የእግዚአብሔር መሰረት እርሷም አምድና መሰረት ሆና እውነትን አጽንታ ያያዘች ቤተክርስቲያን ናት አንደኛ ጢሞቴዎስ ምራፍ 3 ቁጥር 15 የሄሜኖስና የፊሊጦስ የንፋቄ ትምህርት በአካባቢው ቢኖርም ቤተ ክርስቲያን የማትነቃነቅ የእግዚአብሔር መሠረት መሆኗን ለማወቅ ጢሞቴዎስ መበርታት አለበት። በዚህችም መሠረት ላይ ሁለት ነገሮች ተቀርጸዋል። አንዱ ለቤተ ክርስቲያን የተሰጣትን ዋስትና ያመለክታል። ጌታ የእርሱ የሆኑትን ያውቃል። በመጽሐፍ ቅዱስ ማወቅ የሚለው ቃል አብጠርጥሮ ማወቅን የሚያመለክት ነው። ሌላው ግን ለሰው የተሰጠውን ኃላፊነት በአጽንኦት ያሳያል። የጌታን ስም የሚጠራ ሁሉ ከክፋት ይራቅ። ምራፍ 2 ቁጥር 2 ከወጣትነት የአንደኛ ጢሞቴዎስ ምራፍ 4 ቁጥር 12 ማብራሪያ ይመልከቱ። ምራፍ 3 ቁጥር 1 በመጨረሻው ዘመን ክርስቶስ ወደዚህ ዓለም ከመጣበት ጊዜ ጀምሮ ያለውን የመሲሁን ዘመን ያመለክታል። የሐዋርያት ስራ ምራፍ 2 ቁጥር 17፣ አንደኛ ጢሞቴዎስ ምራፍ 4 ቁጥር 1፣ ዕብራውያን ምራፍ 1 ቁጥር 1፣ አንደኛ ጴጥሮስ ምራፍ 1 ቁጥር 20፣ አንደኛ ዮሐንስ ምራፍ 2 ቁጥር 18 ን ማብራሪያ ይመልከቱ። ጢሞቴዎስ በዘመኑ ከነበሩት ከማይታመኑ ሰዎች እንዲርቅ ጳውሎስ የሰጠው ትእዛዝ መጨረሻው ዘመን የሚለው ሐረግ ስለ ክርስቶስ ዳግም ምጽአት ብቻ እንደማይናገር ይገልጻል። ቁጥር 5 ምዕራፍ 3 ቁጥር 6 መንፈስ ደካማ ሴቶች ለምኞታቸው የተሸነፉ ለኑፋቄ ትምህርት መምህራን የተገዙ ዘወትር የሚማሩ። ቁጥር 7 ዳሩ ግን ወደ ክርስቶስ ድህነት የማይመጡና በኃጢአታቸውም እግዚአብሔርን የሚያሳዝኑ ወላዋይ ሴቶች ናቸው። ምዕራፍ 3 ቁጥር 8 ኢያኔስና ኢያቡሬስ የሁለቱም ስም በብሉይ ኪዳን መጻሕፍት አልተጠቀሱም። በአይሁድ ትውፊት መሠረት ግን ሙሴን የተቃወሙ የግብፅ ቤተ መንግሥት አስማተኞች እንደነበሩ ይነገራል። ዘጻት ምዕራፍ 7 ቁጥር 11 እና ማብራሪያውን ይመልከቱ። ምዕራፍ 3 ቁጥር 11 በአንጾኪያ እና በኢዮቅዮን በሊስጥራን፣ ሶስቱም ከተሞች በገላትያ አውራጃ ይገኛሉ። ጳውሎስ በመጀመሪያውና በሁለተኛው የወንጌል ጉዞ ጎብኝቷቸዋል። የሐዋርያ ሥራ ምዕራፍ 13 ቁጥር 14 እስከ 14 እና ቁጥር 23 ምዕራፍ 16 ከቁጥር 1 እስከ 6 ጢሞቴዎስ ከሊስጥራን የመጣ በመሆኑ እዚያው በጳውሎስ ላይ ከመጀመሪያው ጀምሮ ስለደረሰበት መከራ ያውቃል። ጌታ ግን ከእነዚህ ሁሉ አዳነኝ በድንጋይ ተወግሮ ከመግሞት እንኳ ማለት ነው። የሐዋርያ ሥራ ምዕራፍ 14 ቁጥር 19 እስከ 20 ምዕራፍ 3 ቁጥር 12 በአዲስ ኪዳን ተደጋግሞ የተጠቀሰ መመሪያ ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 22 የሐዋርያ አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ን ይመልከቱ። በክርስቶስ የምዕራፍ 1 ቁጥር 13 ን ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 14 ከማን እንደተማርኸው ሐረጉ ጳውሎስን እንዲሁም የጢሞቴዎስን እናትና አያት ሊያመለክት ይችላል። ምዕራፍ 1 ቁጥር 5 ምዕራፍ 3 ቁጥር 15 ከሕፃንነትህም ጀምረህ ቅዱሳት መጻሕፍትን አውቀሃል። አንድ አይሁዳዊ እድሜው አምስት ዓመት ሲሞላው ብሉ ኪዳንን ማጥናት ይጀምራል። እናቱና አያቱ ጢሞቴዎስ በቤት ማስተማር የጀመሩት ግን እድሜው እዚያ ከመድረሱ በፊት ነበር። ምዕራፍ 3 ቁጥር 16 ቅዱሳን መጻሕፍት ሁሉ ቃሉ አበክሮ መግለጽ የፈለገው የብሉ ኪዳንን መጻሕፍት ነው። ምክንያቱም በወቅቱ አንዳንድ አንድ የአዲስ ኪዳን መጻሕፍት አልተሟሉም ነበር። ጥቂት የአዲስ ኪዳን መጻሕፍት ወይም ጽሑፎች ግን ከብሉ ኪዳን ቅዱሳን መጻሕፍት ጋር እኩል ተደርገው እንዲቆጠሩ መደረጋቸውን የሚጠቁሙ ንባባት አሉ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 18 ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 16 ይመልከቱ የእግዚአብሔር መንፈስ ያለባቸው የተጻፈው ሁሉ ህጸጽ የሌለበትና እውነተኛ የእግዚአብሔር ቃል ይሆን ዘንድ ቅዱሳት መጻሕፍት በመጽሐፍ ረገድ የእግዚአብሔር ተሳትፎ ንቁና ኃያል እንደነበር ጳውሎስ ያረጋግጣል። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 221ና ማብራሪያውን ይመልከቱ። ምዕራፍ 4 ቁጥር 1 አደራ እልሃለሁ። ጳውሎስ ይህንን ኃላፊነት ለጢሞቴዎስ የሰጠው በእግዚአብሔር አብ ፊት በሰዎች ሁሉ ላይ የሚፈርደው በክርስቶስ ኢየሱስ ፊት እንደሆነ እንዲያውቅ በማሳሰብ ነው። በተጨማሪም ስለ ክርስቶስ ክርስቶስ ዳግም ምጻት ወደፊት ስለሚመጣው የእግዚአብሔር መንግስት እየገለጸ ከሁሉ በበለጠ ሁኔታ ትኩረት እንዲሰጠው ይጽፍለታል። ራፍ 4 ቁጥር 2 ዝግጁ ሁን። ለመምከርም ይሁን ለመገሰጽ ወይም ለማጽናናት በማንኛውም ረገድ አስፈላጊ የሆነውን ቃል ለመናገር የተዘጋጀ እንዲሆን ይመክረዋል። ራፍ 4 ቁጥር 3 ትክክል የሆነውን ትምህርት የቲቶ ምራፍ 1 ቁጥር 9 ማብራሪያ መልከቱ። የሚያሳክክ ጆሮአቸው ለክፉ ምኞታቸው እንዲገዙ በሚደረግ ቃል መታከክ የሚፈልጉ ጆሮዎችን ነው። ምራፍ 4 ቁጥር 4 ተረት የአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ማብራሪያ ይመልከቱ። ምራፍ 4 ቁጥር 6 መጠጥ፣ ቁርባን መስዋዕት በመሰዊያ ዙሪያ የሚፈስ የወይን ጠጅ መስዋዕት ነው። ዘልቁ ምዕራፍ 15 ቁጥር 1 እስከ 12፣ ምዕራፍ 28 ቁጥር 7 እና 24 ን ይመልከቱ። ጳውሎስ ሕይወቱ መስዋዕት አድርጎ ለክርስቶስ የሚያፈስበት ጊዜ መቅረቡን ለማመልከት የተጠቀመበት አገላለጽ ነው። ፊልሞና ምዕራፍ 2 ቁጥር 17ን ይመልከቱ። ተለይቼ የሚሄድበት ጊዜ የመሞቻውን ቅርበት ያሳያል። ከፊሊሞና ምዕራፍ ቁጥር 23 ጋር ያነጻጽሩ። ምዕራፍ 4 ቁጥር 7 እዚህ ላይ ጳውሎስ በሐዋርያነት የደከመበትን የ30 ዓመት የሥራ ፍሬ ወደ ኋላ ተመልሶ ይመለከታል በግምት ከ36 እስከ 66 ዓ ም በውድድር ገብቶ ድልን እንደተቀዳጀ ሯጭ መልካሙን ገድል ተጋድያለው። ጳውሎስም ሩጫውን በድል ተወጥቶታል፣ እምነቱን ጠብቋል። ለክርስትና ትምህርት እንደሚገባ ታዟል። ምራፍ 2 ቁጥር 5 ይመልከቱ። ወይም በምልክታት ምጋብ የትክክለኛ አስተምሮ መሰረት ከታየ እምነት የክርስትና እውነት ውጤት መሆኑን ያመለክታል። ጳውሎስ እነዚህን ጠብቋል። ምራፍ 4 ቁጥር 8 የጽድቅ አክሊል አሁን ጳውሎስ ተመሳሳይ ተለዋጭ ዘይቤን በመጠቀም በውድድር ላሸነፈ ሰው የሚሰጠውን እቅፍ አበባ እዚህ ላይ ጠቅሰዋል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 25 ይህንንም አንደኛ የጸደቀች ነፍስ በሽልማት የምትቀዳጀውን አክሊል ሁለተኛ ጽድቅን ያካተተውን አክሊል ሶስተኛ ጻድቅ ፈራጅ በጽድቅ ሰው የሚሰጠውን አክሊል ሊያመለክት ይችላል። በዚያ ቀን በክርስቶስ ዳግም ንጻት ምዕራፍ 4 ቁጥር 10 ቂርቆስ ከዚህ ስፍራ በስተቀር በየትኛውም የአዲስ ኪዳን መጽሐፍት ውስጥ ስሙ አልተጠቀሰም። ገላትያ የትንሿ እስያ ሰሜናዊ ክፍል ጋውል ወይም በአሁኑ ጊዜ መካከለኛው ቱርክ የሚገኝበት ናት። የገላትያ ምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ። ቲቶም ወደ ድልማጥያ ከቲቶ መግቢያ ተደራሲያኑ የሚለውን ይመልከቱ። ድልማጥያ የዩጎዝላቪያ ክፍለ ሀገር የነበረችውና የአሁኗ አልባኒያ በቅድሳት መጽሐፍት ኢልዋሪቆን ሮሜ ምራፍ 15:19 በመባል ትታወቃለች። ምራፍ 4 ቁጥር 11 ማርቆስ ዮሐንስ ማርቆስ ጳውሎስና በርናባስ በመጀመሪያ የወንጌል ጉዟቸው ወቅት ጥሏቸው ሄዶ ስለነበረው የሐዋርያት ሥራ ምራፍ 13 ቁጥር 13 ጳውሎስ በሁለተኛው የወንጌል ጉዞ ማርቆስን ይዞ ለመሄድ ባለመፈለጉ በርናባስ ከጳውሎስ ተለይቶ ማርቆስን ይዞ ወደ ቆሮንቶስ ሄደ። የሐዋርያት ሥራ ምዕራፍ 15 ቁጥር 36-41። በመጨረሻ ግን ማርቆስ ጳውሎስ መጀመሪያ በሮም በታሰረበት ወቅት ቆላሲያስ ምዕራፍ 4 ቁጥር 10፣ ፊሊሞና ቁጥር 24፣ እንዲሁም ጢሞቴዎስ ማርቆስን ይዞ ወደ ሮም እንዲመጣ ጳውሎስ በጠየቀበት ወቅት ሁሉ አብሮት በመሆን ወዳጅነቱን አሳይቷል። ምዕራፍ 4 ቁጥር 13 አክርጳ በሌላ ስፍራ አልተጠቀሰም። በርኖስ ሙቀት የሚሰጥ የብርድ መከላከያ፣ መግቢያውን ይመልከቱ ነው። በርኖስ እጅጌ የሌለው ከባድና ወፍራም ሆኖ መካከሉ ላይ የራስ ማስገቢያ ቀዳዳ ያለው ካባ መሰል ልብስ ነው። ጥቅልል መጻሕፍቱን፣ በተለይም የብራና መጻሕፍቱን። ጥቅልል መጻሕፍቱን የዘጻት ምዕራፍ 17 ቁጥር 14 ማብራሪያ ይመልከቱ ከፓፒረስ የብራና መጽሐፍቱ ደግሞ ከእንስሳት ቆዳ የተሰሩ ናቸው። ብራናው የብሉይ ኪዳን መጽሐፍት ሊሆኑ ይችላሉ። ምራፍ 4 ቁጥር 14 አንጥረኛው እስክንድሮስ በአንደኛ ጢሞቴዎስ ምራፍ 1 ቁጥር 20 ላይ ተጠቀሰው እስክንድሪዎስ ሳይሆን አይቀርም። ምራፍ 4 ቁጥር 16 የመጀመሪያ መከላከላዬን ጳውሎስ በወቅቱ ችሎት ቀርቦ መልስ የሰጠበት የመጀመሪያው ክስ እንጂ በመጀመሪያው እስር ወቅት ይግባኝ ብሎ ወደ ሮም የመጣበት ጉዳይ አይደለም። የዋርያ ሥራ 28 ምዕራፍ 4 ቁጥር 17 መልእክቱ በእኔ አማካይነት በሙላት እንዲሰበክና በዚህ ተስፋ በሚያስቆርጥ ሁኔታ ውስጥ እንኳ ጳውሎስ ለቄሳርን ችሎት ስለ ኢየሱስ ክርስቶስ አዳኝነት ለመመስከር ተጠቅሞበታል ከአንበሳው መንጋጋ አዳነኝ ጳውሎስ በአንበሳ ጉድጓድ ውስጥ ሊጣል አይችልም። ዳሩ ግን ፍርድ ቤት ቀርቦ የሰጠው መልስ ክፉ እንዳላመጣበት ለመግለጽ የተጠቀመበት ዘይቢያዊ አነጋገር ነው። ምራፍ 4 ቁጥር 18 ጌታ ከክፉ ነገር ሁሉ ያድነኛል። ጳውሎስ ከጥቂት ጊዜ በኋላ እንደሚሞት በቁጥር 6 ላይ ተናግሯል። ስለዚህም እዚህ ላይ የተናገረው ክፉ ነገር መንፈሳዊ እንጂ ስጋዊ አይደለም። ምራፍ 4 ቁጥር 19 ሄኔስፎሩ የምራፋን ቁጥር 16ን ይመልከቱ። ምራፍ 4 ቁጥር 20 ኤሪስጦስ የሮም ምራፍ 16 ቁጥር 23 ማብራሪያ ይመልከቱ። ሚልጢን ከኤፌሶን በስተ ደቡብ 80 ኪሎ ሜትር ርቃ በትንሿ ኢሲያ ጠረፍ ላይ የምትገኝ የባህር ወደብ ናት። ምራፍ 4 ቁጥር 21 ሊኖስ ጴጥሮስ ጳውሎስ ከሞቱ በኋላ በሮም ቤተክርስቲያን እረኛ እንደነበር በትውፊት ይናገራል። ምራፍ 4 ቁጥር 22 ጸጋ የዮናስ ምዕራፍ 4 ቁጥር 2 ገላትያ ምዕራፍ 3 ኤፌሶን ምዕራፍ 1 ቁጥር 2 ማብራሪያ ምልከቱ ከእናንተ። በአንደኛ ጢሞቴዎስ መጨረሻ ላይ ተጠቅሶ እንደምናገኘው ደብዳቤው በግል ብቻ ሳይሆን በማህበር እንዲነበብ ታስቦ የተጻፈ በመሆኑ፣ ከመንፈስህ የሚለው ቃል ግን ጢሞቴዎስን ብቻ ያመለክታል። ጳውሎስ የሚሞትበት ጊዜ የተቃረበ በመምጣበት ጊዜ ገና ወጣትና ድንጉጥ ለሆነው ለወዳጁ ጢሞቴዎስ ከሰጠው ከፍተኛ አደራ አንጻር ሲታይ ጢሞቴዎስን ማበረታታቱ አማራጭ የሌለው ጉዳይ መሆኑ ግልጽ ነው።